ዳቦ ሪስፒ ነው ወይም ዳቦ አሰራር ነው። ቂጣ ምን ሊሆን እንችላለን። በመጥረሻ ነው የምሰራው። ይህን ደግሞ ዳቦ ወይም ቂጣ ይዤ የመጣሁት ለስኳር ተማሚዎች ነው። ምክንያቱም ብዙ የጠየቃችሁኝ እናንተን ታሳቢ ማለ ነው ይዤ የመጣሁት እንጂ ለሁላችንም የሚሆን የዳቦ አይነት ነው። ኩፍ ያለ ነው። ከብዙ ነገር ጋር እንበላው የምንችለው ነው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር እናያለን። የምንጠቀመውን ግብዓት በቅደም ተከተል ስናይ እንደምታዩት እዚህ ጋር ምስር አለኝ የተከካ ታጥቦ የደረቀ። በመቀጠል እዚህ ጋር ደረቅ ነጭ ሽንኩርት አዘጋጅቻለሁኝ የተፈጨ ማለት ነው። ቤኪንግ ፓውደር ትጠቀማለሁ፣ በእርሾ ፋንታ ዘይት ትጠቀማለሁ። እንዲሁም እዚ ጋ እንቁላል አለ። ከዛም እርጎ አዘጋጅቻለሁ፣ ጨውና እዚ ጋ ደግሞ ፐርመጃና ሪጃ ነው አዘጋጅቻለሁ። ይሄ ኦፕሽናል ነው። ማታገኙ ካላችሁ ወይም ማትፈልጉ ካላችሁ አለመጠቀም ትችላላችሁ። ስራዬን ስጀምር የምጀምረው ምስሩን ከመፍጨት ነው። እንደዚህ በቂ ነው ብዬ የማስበውን ያክል ምስር ጨምራለሁ። እንደዚህን ጨምረው ለማፍጠር ነው እንዳይፈስብን። የቀበጡለት ሞታ አይገኝም ትላለችና ቶሎ ቶሎ ጨምራለሁ ብዬ አፍስሼ እዚህ ስለቅም እንዳልገኝ። ለማንኛውም እንፈጭዋለን። ከዛ በእንደዚህ አይነት መልኩ ላም ሲል እንደዚህ አይነት መልኩ እነፋዋለሁ እዚህ ጋር ነፍቼ ያስቀምጥኩት አለኝ። ከእሱ ጋር እንደዚህ አንድ ላይ ቀላቀዬ እንደገና ይፈጫዋለሁ። ይሄ የምታዩት በጣም ትንንሽ የምስር ስብርባሪ ነው። ኦቨን ውስጥ ለ30 ደቂቃ ለ25 ደቂቃ ምናምን ሲቆይ ስለሚርስ ይበስላል። ነገር ግን በምድሬ የሚባለው በመጥበሻ የምትጋግሩ ከሆነ ያን የሚያክል ሰዓት ስለማንሰጠው ምናልባት ቀጭ ቀጭ ሊል ይችላል። ከዛ አንጻር ነው። አኩታችሁም ለረዘም ላለ ሰዓት የምታስቀምጡት ከሆነ ይበስላል። እኔ ግን ወዲያው ኩቸ ወዲያው ስለምጋግረው ነው ለምን ለምራስ ረጅም ሰዓት ሳይሆን ለምራስ ሰዓት አልሰጠውም። ልክ ቂጣ እንደምጋግረው ነው ምጋግረው። ቤኪንግ ፓውደር ስለምጠቀም እርሾ ስላልሆነ ኮፊ በል ቆይ ምናምን የምለው ነገር ስለሌለ ማለት ነው። በእንደዚህ አይነት መልኩ እንግዲህ ነፍቼ አስተካክሌ ይዤ መጥቻለሁ። ስለዚህ የማደርገው መጀመሪያ ደረቅ ግባትን አንድ ላይ አረግና እዚህ ጋር ሩብ ማንኪያ ጨው፣ እንደዚህ አንድ ማንኪያ ቤኪንግ ፓውደር፣ ግማሽ ማንኪያን ነጭ ሽንኩርት በነገራችን ላይ የስቦ ቅጠል፣ ቃሪያ፣ ሽንኩርት የምትፈልጉትን ነገር መጨመር ትሻላችሁ። የሁሉንም ደግሞ ግብዓት እንደተለመደው አስቀምጥላችኋለሁ። ይህንን እንደባልቃለን። ከዛ ዘይት ትጨምራለሁ ሁለት ማንኪያ የሚሆን። ከዛ እንቁላሉን እንጨምራለሁ። በመቀጠል እንደዚህ እርጎን ጨምሬ አንድ ላይ እለውሰዋለሁ። ከዛ እኔ አሁን መጥበሻው ምናምን እስከማዘጋጅ ድረስ ም እየወፈረ እየወፈረ ሊ የሚሄደው እዛ መጥበሻችን ሲገልልን በጣም ጥቂት እንደዚህች ቀምን ብዬ ልንገራችሁ። እንደ ወትሮ ሳይሆን ከሌላው ቀን ለየት ባለ በጣም ትንሽ ምንድን ነው የሚባለው፣ ዘይት እናደርግና ምጣዳችን እናስሳለን። ይሄ እንደውም በኢትዮጵያ የእንጀራ ምጣድ ለሚጋግር ሰው፣ ሀገራችን ባለው ማለትም በሸክላ ምጣድ ለሚጋግር ሰው አስፈላጊ አይደለም። ስለዚህ እዚህ ጋ ያለውንም ዘይት መጠቀም አይጠበቅብን። ከዛ ቅድም ካቦካ ነው ሊጥ ላይ እንደዚህ እንቅንስና እናደርጋለን ያጠባብቃል ትላይ ልላችሁ ይችላል፣ እንዲልቅቅልቅ ላይ ልላችሁ ይችላል። በእንደዚህ አይነት መልኩ እንደዚህ ከፈለግን በጭልፋ ወይም ደግሞ እንደዚህ አርቀን ያውላችሁ፣ እንደዚህ አርቀን ጠፍጥፈን ከዛ ውስጡ ጥብቅብቅ አይልም፣ እንደ ቂጣ አይደለም የሚሆነው ምክንያቱም ቤኪንግ ፓውደር ስላለው ይነፋል። ነገር ግን ደግሞ ከፈለጉት ነገር ጋር አብረው ሊመገቡት ይቻላል። ለእኛም ለጤናኛ ሰዎች የግድ የስኳር ህመምተኛ መሆን አይጠበቅብንም። ነገር ግን በእንደዚህ አይነት መልኩ እንደ ለውጥ ሰርተን ብንመገብ የእውነት በጣም ነው የምትወዱት። በጣም አጣፍጠነዋል እኮ ዮገርት አለው እንቁላል አለው ፐርመጃና አለው። ስለዚህ በጣም አሪፍ ዳቦ ነው እና ለሁላችንም የሚሆን ነገር ነው። ከዛ በኋላ እንከድነዋለን። ታያቸው አንዴት እንደነፋ ያችሁት ይነፋል። እዛ ይሄንን እንደዚህ ወስደን እንገለብጣለን ከዛ እናወጣዋለን የሚቀጥለው ነው። ልክ እንደ ቀድሞ ትነጥዬ ጠብታ ዘይት እናደርጋለን፣ እናሳለን ምጣዳችንን፣ እዛ እንጋግራለን። የነጭ ሽንኩርትና በርመጃ ነው። ሽታው ራሱ ልነግራችሁ አልችልም፣ እንዴት ደስ የሚል ሽታ እንዳለው። በጣም ምን አናሳሳው አሁን እናወጣለን በስሎልና እናጠፋ እናጠፋና፣ የዛሬው የምስር ዳቧችን በዚህ ተጠናቀቀ ማለት ነው። ጣችን ወይም ዳቧችን እንግዲህ በእንደዚህ አይነት መልኩ ጋግሬ ጨርሽ ያለው ይመስለምላችሁ። ቃናው ሽታው ከምላችሁ ላይ በጣም አሪፍ ነው። እንዲህ እንትን ያለ አይደለም። እኔ ስለማቆረው ሳልቀምሰው ምነግራችሁ አይለ ቤት ፓ ውስጥ ሰርቷል ማለት ነው። የነፋ ነው ከምንም ነገር ጋር ተደርጎ መብራት እንችላለን። ቺዝ ከላይ ተደርጎ ከአስፈላጊ ከሆነ ተጨማሪ ቺዝ፣ ከምንም ከወጥ ጋር ከምትፈልጉት ነገር ጋር እናንተ የሆነ ነገር ጋር ለቁርስ መመገብ የመችሉት የዳቦ አይነት ነው ዳቦ በእርምጃ ነው። እንቁላሉ ደግሞ ውስጡ እንደዚህ ፈርፈር ነገር ሊያደርጎታል እርጎ ሁሉ ነገሩ በጣም አሪፍ የተመጣጠነ ነው። የሆነት በጥቃምሰ ለስኳር ህመምተኛ ብቻ ሳይሆን ሁላችንም ልንወድግ ምንችል አይነት ዳቦ ነው። እኔ ሁሉም በተለይ በተለይ አገር ቤት ያለ ሰው ሁሉም ሰ ሰ እንጠቀመጡ የማሰብ ነው። መጥበሻ የጋገርቡት ነው እንጂ ኦቭን ውስጥም እንደ ድፎ ዳቦ አድርገን ጋግረነው ከዛ በኋላ ፍሩ ውስጥ አስቀምጠን በየጊዜው እየቆረጥ መጠቀም እንችላለን። ወይም ነገር እሽጋገር አስቀምጠን እንዳይደርቅብን እየቆረጥን መጠቀም እንችላለን። የሆነ ይሄ ምስር ምስር የሚለው ቃና አፋችሁ ላይ አታውቁትም። ኦፍኮርስ የሆነ ስንዴ ምናምን ገብስ እንዳልሆነ ይታወቃል። የሚጠዋወቀው ነገርም ስለሌለ ማለት ነው። ቃናውም ያስታውቃል ግን ምስር መሆኑ ወይም ደግሞ የሆነ ጥራጥሬ ነገር መሆኑን አትለኝም። ምክንያቱም ነጭ ሽንኩርትና ምንድን ስሙ በርመጃ ነው፣ በጣም ቆንጆ ውድ ነው፣ እና የሆነ ጥሩ አይነት ጣዕም እንዲኖረው አድርጎታል። እንደዚህ ብቻ አይደለም፣ ብዙ አይነት ቅባትን ጨምራችሁ መስራት ትችላላችሁ። ፒናት ሊሆን ይችላል፣ አልመንድ ሊሆን ይችላል፣ ሰሊጥ፣ ብዙ አይነት ነገር የሱፍሬ ተልባ ምን ብዬ ነገራችሁ በነዚህ አይነት እንግዲህ የንጥረ ነገሩን ደግሞ እያጎለበታችሁ መስራት ትቻላችሁ ማለት ነው። ጤና የሚስማማው ይመጣችሁ ማለት ነው። ስለዚህ እኔ እንግዲህ ነበረ ቤተሰብ ሆኖ የሰራቱን